በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎችን ሊያደርሰን አማኒል ጸጋይ እዚህ ስቱዲዮ ተገኝተዋል። አማኒል ወደ መረጃዎች ማለት ይችላሉ። አመሰግናለሁ። ትሻም እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። ታላቁ ሩጫ በኢትዮጵያ በ2018 የአስር ኪሎ ሜትር ሩጫን ለሚያሸንፉ አትሌቶች የሚያበረክተውን ሽልማት ማሳደጉን አሳወቀ። በዓለም አትሌቲክስ እውቅና ከተሰጣቸው የጎዳና ላይ ውድድሮች አንዱ የሆነው ታላቁ ሩጫ ለዘንድሮ ውድድር ከፍተኛ የሽልማት ገንዘብ ማዘጋጀቱ ታውቋል። አምና ከነበረው መጠን 60 በመቶ ጭማሪ በማድረግም ለአሸናፊው የ400 ሺህ ብር ሽልማትን ያበረክታል። ሁለተኛና ሶስተኛ ደረጃ አሸናፊዎችም የ200ና 100 ሺህ ብር ይበረከትላቸዋል። ታላቁ ሩጫ በኢትዮጵያ ህዳር 14 ከሚያደርገው የዘንድሮ ውድድር አስቀድሞ ነገ በእንጦጦ ፓርክ የማጣሪያ ውድድር እንደማያካሄድም ታውቋል። የነገው ማጣሪያ በክለብና በግል ለሚወዳደሩ አትሌቶች የተሳትፎ እድልን ይፈጥርላቸዋል ተብሏል። ታላቁ ሩጫ በኢትዮጵያ ዘንድሮ 25ኛ ዓመቱን የሚያከብር ይሆናል። የባህር ዳር ዩኒቨርሲቲ ስፖርት አካዳሚ የአትሌቲክስ ፕሮጀክት ከ አርባ በላይ አትሌቶችን ለክለቦች በማበርከት የድርሻውን እየተወጣ ነው። አካዳሚው ፕሮጀክቱን ወደ አትሌቲክስ ማዕከልነት በማሳደግ አስተዋጽኦን ከፍ ለማድረግ እየሰራ መሆኑም ተጠቁሟል። መልሰው ጥበቡ የባህር ዳር ዩኒቨርሲቲ ስፖርት አካዳሚ በ 2009 ዓ ም ያቋቋመው የአትሌቲክስ ፕሮጀክት እንሆ በርካቶችን እያፈራ ዘጠኝ ዓመታትን አስቆጥሯል። ባለፉት ዘጠኝ ዓመታት ደግሞ ከ46 በላይ አትሌቶችን ለማዕከላት ለክለቦችና ለሀገር በማበርከት ውለታ መስራት ጀምሯል። ትሬኒንግ ላይ መጠን ምንም ይጎልብን የለም። ከሜዳ ሜዳ ማለን ከስልጣኝ አሰልጣኝ አለን። እንደምታዩት እንግዲህ የሚሰራው ትሬኒንግም ከክለቦች የበለጠ ነው ማለት ትችላለህ። ፕሮጀክት መሆኑ ነው እንጂ አሪፍ ነው። አጭር ርቀት አሪፍ ነው። ለመካከለኛ እርቀት ነው ሙቀት ስላለ ይከብዳል ብለህ እናስብ። አጭር ርቀት ላይ እዚህ ቢሰራበት የተሻለ ሰዓት እና የተሻሉ ልጆች ይወጣሉ ብዬ አስባለሁ። በቃ የተሻለ ነገር እዚህ ቢደረግለት የተሻለ አትሌቶች የሚወጡበትን ያሳዩ አፍሪካ ድረስ በመወከል ታዳያ አፍሪካ ድረስ በመወከል የተሻሉ አትሌቶች ይወጡበት ፕሮጀክት ነው። አትሌቲክስ ላይ በዓመት ሁለት ሰው ምርጥ ለማግኘት በጣም ብዙ መስዋዕት ትከፍላለ። ሲመጡ በጣም አትሌቲክሱን በደንብ አውቀውት አይመጡም። አሁን ቦልጌሞች ኢዚ ነው፣ ከቤት እንኳ ስገና ሕፃን የልደት ለሚሰጠው መጠብጠብ ለምዶ ይመጣል። ከዚህ ጋር ግን በጣም ሸብ ከእጅ ጀምሮ ከግድ ጀምሮ ከአንገት ጀምሮ በጣም ብዙ መስዋዕት ያስከፍልሃል። እሱን እየሰራ እንገኛለን። እንደ ፈጣሪ ፈቃድ ቀጣይ የተሻለ ልጆችን ለማፍራት ይኸው እየሰራ ነው። አንዴ ነው ትጥቅ ሲሰጥ ያየሁትኝ። ሲቀጥል ደግሞ ምንም ዩኒቨርሲቲው ደግፈውናል ብዬ የማስበው ነገር የለም። ምናልባት እንግዲህ ሜዳን አለመከልከላቸው እናመሰግናቸው እንችላለን። ሜዳን ስለፈቀዱልን እናመሰግናለን ነው እንጂ ሌላ ለአትሌቶች የትራንስፖርት ወይም ባስ በጣም ብዙ ባስ ነው ያለ የትራንስፖርት እንኳን ብር አውጥተው ከሚሰጡ ባሶችን ለአትሌቶች አንድ ባስ ለ14 እና ለአባይ ማዶ ነው እንግዲህ ከ14 እና ከአባይ ማዶ ነው አትሌቶች ምንመጣ ከ11 እና ከ14። ስለዚህ ለአባይ ማዶ አንድ ባስ ለ14 አንድ ባስ ቢፈቀድ እንደ ክልል ባህርዳር ያክል ከተማ ይዘ አንድ ማዕከል አለመኖር፣ ክለብ እኮ መሆን ይቻላል። ሌላ ቦታ ላይ ሌላ ክልል ከተሞች ልስታቸው ሁለት ሶስት ነው ያለ። ከኛ ጋር ሜዳ አለ፣ ዋና ብሔራዊ አለ፣ ቴዎድሮስ አለ፣ በቂ ነው። ስለዚህ እኛ እኔ የምጠይቀው እኔ ላሰልጥን አይደለም፣ ግን የምፈልገው ሌላ አሰልጣኝ የሚምጣ ከተማችን ላይ አንድ ክለብ ያስፈልገናል። የአትሌቲክስ ፕሮጀክቱን በባለቤትነት እያስተዳደረ የሚገኘው የባህር ዳር ዩኒቨርሲቲ ስፖርት አካዳሚ ፕሮጀክቱን በመከታተልና ድጋፍ በማድረግ በኩልስ ምን አስተዋጽኦ አለው? ብዙ ልጆች ብዙ የስራ እድል አግኝተውበታል፣ አገርን ወክለውበታል፣ ክልልን ወክለውበታል። ኝና በተደራጀ መንገድ አልተሄደበትም። አሁን ግን ከባህር ዳር ዩኒቨርሲቲ ፕሬዚዳንት በተሰጠን ሁንታ ልጆችን አሁን ወደ ማዕከል አሳድገን የመሄዱን ስራ እየሰራበት ነው። በዚህም እንግዲህ አብዛኛውን ጊዜ የከተማ አስተዳደሩ ከባህር ዳር ስፖርት አካዳሚ የሚገኙ አትሌቶችን ነው እና እየተጠቀመ ያለው። በዚህም ከተማ አስተዳደሩ ማገዝ አለበት ብለን እናስባለን። ፕሮጀክት ላይ ካላገኘህ ክለብ ላይ ለሀገር የሚወክል ሰው አታገኝም። ይሄ ኢንተርናሽናል ሩጫ ላይ እኔ መናገር የምፈልገው አሁንም፣ እስኪ የትኛው ልጅ ነው ዝም ብሎ ተነስቶ ለዓለም የሮጠው? ፕሮጀክትን ሳይነካ ማለት ነው። የለም። ስለዚህ ስፖርቱ እንዳይጠፋ ከተፈለገ ፕሮጀክት ላይ መጥቶ ይታያል። እግዙን የተሻለ ቦታ ላይ መድረስ የሚችሉ ልጆች አሉ። እዩን መጣችው፣ እዩን የባህርዳር ዩኒቨርስቲ ስፖርት አካዳሚ የአትሌቲክስ ፕሮጀክት በዩኒቨርስቲው በኩል የሚደረግለት ድጋፍ ተጠናክሮ የሚቀጥል ከሆነ ለክለቦች ለሀገርና ለማዕከላት በማፍራት የጀመረውን ተግባር አጠናክሮ ሊቀጥል እንደሚችል የተሰጡ አስተያየቶች ማሳያ ነው። ከዚህ ባለፈ አገር አቀፉ አትሌቲክስ ፌዴሬሽንም ወረድ ብሎ ፕሮጀክቶችን ቢመለከት ተተኪዎችን በማፍራት የምትታወቁ ሀገራችን የጠፋባትን ውጤት ለመመለስ እንደሚረዳት ተነግሯል። ለአማራ ሚዲያ ኮርፖሬሽን